ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይረሳችሁ። በዕለቱ ወደ እናንተ የማደርሰው ቪዲዮ የአናናስ ቅጠል አስደናቂ ጥቅሞች፣ በተለይ ከጊዜ ወደ ጊዜ እየጨመረ የመጣው የደም ግፊት ችግርን ለመከላከል ለመቆጣጠር፣ የአናናስ ቅጠል ምን ያህል የላቅ አስተዋጽኦ እንዳለው በሰፊውና በጥልቀት እንመለከታለን። የደም ግፊት የበርካታ የጤና ችግሮች መንስኤ እንደሆነ ይታወቃል። የልብ ድካም፣ ስትሮክ፣ የኩላሊት በሽታና ሌሎች አደገኞች ህመሞችን ከደም ግፊት ጋር ተያያዥነት አላቸው። በሚሊዮኖች የሚቆጠሩ ሰዎች በዓለም ዙሪያ የደም ግፊት ችግር ሲኖርባቸው፣ አብዛኞቹ ግን ስለ በሽታውም ሆነ ስለሚያስከትላቸው ጉዳቶች በቂ ግንዛቤ የላቸውም። ለዚህም ነው ጤናማ ያኗኗር ዘይቤ መከተ የተመጣጠነ ምግብ መመገብና እንደ አናናስ ቅጠል ያሉ ተፈጥሮዊ የጤና አማራጮችን ማወቅ እጅግ አስፈላጊ የሚሆነው። አናናስ ወይም ፒናፕል ጣፋጭና ገንቢ ፍሬ ከመሆኑ ባሻገር አረንጓዴ ቅጠሎችን ለጤና እጅግ ጠቃሚ የሆኑ ውህዶችን በውስጡ ይዟል። ለዓመታት የብዙ ባህላዊ ሕክምናዎችን አካል ሲሆን የቆየው የአናናስ ቅጠል አሁን ደግሞ በዘመናዊ ሳይንስ እየተጠኑ ጥቅሙ እየተረጋገጠ ነው። የአናናስ ቅጠሎች በዋነኝነት የሚታወቁት በውስጣቸው የሚገኙትን የተለያዩ ባዮአክቲቭ ውህዶች ወይም ባዮአክቲቭ ኮምፓውንድ ነው። ከእነዚህ ውስጥ እነዚህ ኃይለኛ አንቲኦክሳይዶች የደም ስሮች ከጉዳት የሚከላከሉ የደም ግፊትን የሚያረጋጉና የልብ ጤናን የሚያሻሽሉ ናቸው። የደም ስሮች ግርግዳዎች የመለጠጥ አቅማቸው እንዲጠብቁ በመርዳት የደም ዝውውር ያቀላጥፋሉ። ታኒስ እነዚህ ውህዶች የጸረ ብግነት አንቲ ባህሪያት ያላቸው ሲሆን በደም ግፊት ምክንያት ሊፈጠር የሚችለው የደም ስር ብግነት ለመቀነስ ይረዳሉ። ፕሮሜላይን፣ ምንም እንኳን በብዛት በፍሬ ውስጥ ቢገኝም በቅጠሎቹ ውስጥ በትንሽ መጠን የሚገኘው ፕሮሜላይን የተባለ ኢንዛይን የደም መርጋትን የመቀነስና የጸረ ብግነት ባህሪ አለው። ይህ ደግሞ ለደም ግፊት ቁጥጥርና ለልብ ጤና ጠቃሚ ነው። ፖታሲየም የአናናስ ቅጠል በፖታሲየም የበለጸገ ሲሆን ፖታሲየም ደግሞ በሰውነት ውስጥ የሶዲየምን መጠን በማመጣጠን የደም ግፊትን ለመቀነስ ይረዳል። ሶዲየም የደም ግፊት እንዲጀምር ከሚያደርጉ ዋነኛው ምክንያቶች አንዱ ነው። ፋይበር። ፋይበር በቅጠሎቹ ውስጥ የሚገኘው ፋይበር ለምግብ መፈጨስ ሳይሆን የደም ውስጥ ስኳር መጠንን ለማስተካከል እና የኮሌስትሮልን መጠን ለመቀነስ ይረዳል። እነዚህም ለልብ ጤና፣ ለደም ግፊት ቁጥጥር ቀጥተኛ ያልሆነ አስተዋጽኦ ያደርጋል። የአናናስ ቅጠል ለደም ግፊት የሚሰጣቸው ልዩ ጥቅሞች፣ የደም ስሮችን ዘና ማድረግ፤ የአናናስ ቅጠል ውስጥ የሚገኙት ውህዶች የደም ስሮች ግድግዳዎችን ዘና እንዲሉ በማድረግ የደም ፍሰትን ያሻሽላሉ። የደም ስሮች ሲጠቡ የደም ግፊት ይጨምራል፣ ዘና ሲሉ ደግሞ ይቀንሳል። የሽንት ማስወገድ ማገዝ ዲዩሪቲክ ኢፌክት የአናናስ ቅጠል ተፈጥሯዊ የሽንት ማሸኛ ዲዩሪቲክ ባህሪ አለው። ይህም ማለት ሰውነታችን ውስጥ የተከማቸን ትርፍ ፈሳሽ ሶዲየም በሽንት መልክ እንዲወገድ ይረዳል። የሰውነት ፈሳሽ ሲንቀንስ በደም ስሮች ላይ የሚኖረው ግፊትም ይቀንሳል። ጸረ ብግነት አንቲ ኦክሳይድ ስር የሰደደ ብግነትና በኦክሲዴሽን ምክንያት የሚፈጠር ጉዳት የደም ስሮችን የመለጠት አቅማቸው እንዲያጡና የደም ግፊት እንዲጨምር ያደርጋል። የአናናስ ቅጠል እነዚህን ሂደቶች በመከላከል የደም ስሮችን ጤና ይጠብቃል። የኮሌስትሮል መጠን መቀነስ፣ ምንም እንኳን የደም ግፊት ዋና መንስኤ ባይሆንም ከፍተኛ ኮሌስትሮል የደም ስሮችን በማጥበብ የደም ግፊትን ሊያባብስ ይችላል። የአናናስ ቅጠል የኮሌስትሮል መጠንን በመቀነስ በመርዳት ለልብና የደም ስር ጤና አስተዋጽኦ ያደርጋል። የአናናስ ቅጠል እንዴት መጠቀም እንችላለን? የአናናስ ቅጠል ለጤናው ለመጠቀም በርካታ መንገዶች አሉ። በጣም የተለመደው ቀላሉ መንገድ ሻይ አፍልቶ መጠጣት ነው። የአናናስ ቅጠል ሻይ አሰራር፣ ከሁለት እስከ ሶስት የአናናስ ፍሬ ንጹሕ አረንጓዴና ያልደረቁ ቅጠሎችን ይምረቱ። በደንብ ይጠቧቸው። ቅጠሎቹንም ወደ ትናንሽ ቁርጥራጮች ይቁረጡ። አንድ ሊትር ንጹሕ ውሃ በድስት ውስጥ ያሞቁ ውሃው ሲፈላ የተቆራረጡ ጥርቱን የአናናስ ቅጠሎች ይጨምሩ። እሳቱን ቀንሰው ከ15-20 ደቂቃ ያህል በደንብ እንዲፈላ ቅጠሎች ውስጥ ያሉትን ጠቃሚ ወዶች ወደ ውሃ እንዲወዱ ያደርጋል። እሳቱንም ካጠፉ በኋላ ሻዩ እንዲቀሰቅስ ይተዉት። ከከሰቀሰም በኋላ ቅጠሎችን በወፊት ወይም በጨርቅ አጥልተው ሻዩን ይጠጡ። ይህን የሻይ በቀን አንድ ወይም ሁለት ጊዜ መጠጣት ይችላሉ። ጣዕሙንም ለማስተካከል ጥቂት ማር ወይም የሎሚ ጭማቂ ማከል ይችላሉ። አስፈላጊ ማሳሰቢያዎችና የጥንቃቄ እርምጃዎች። ምንም እንኳን የአናናስ ቅጠል ተፈጥሯዊና ብዙ ጥቅሞች ያሉት ቢሆንም ቅጠሉን ከመቀጠቀሙ በፊት ሐኪሙን ማማከር ግዴታ ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ይቆዩ።